ሁሉ ሰው ሲደነቅ ነገር ሰዎች ሲቁብኝ እኔ ማንገቴን አስመትቼ ልውጣ። በጣም የሚያሳኝ ነገር ይመጣል ብዙ ጊዜ ብቻ መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብም። ከሳቁም ይሳቁም። አቡነ ዘበሰማያት ብለው በማይበሉ ሰዎች መሀል አቡነ ዘበሰማያት መድገም አሁን ምንድን ነው? ገርሉ ነው። እጨቄ እስኪ በሉ ይለ ለማሸማቀቅ ነው እንደዛ የሚለው። ሱሪ በሚለብሱ ሴቶች መሀል ቀሚስ ለብሶ መሄድ ጅልነት ነው እንዴት እና ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነው አክብር። ሰዎች ያከበሩትን ነገር ይንቁት። አምና ያከበሩት ዘንድሮ ይልቆታል። ይታወቃል። ኢትዮጵያ ውስጥ እንትን በረባሶ የሚባል ጫማ ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰውያን አድርጎ ይሄዳል። እና ሶስት ብር ነበር የሚሸጥ እኔ ሳውቀው ብር ሃምሳም ነበር በሁለት ሺህ ዓመተ ምህረት ይመስለኛል። እርግጠኛ ነኝ ወይ አንድ ዘፋኝ ለብሶ ትዘፍኗል። በጣም ብዙ ውድ ዋጋው ሆኖ በሚሊኒየሙ- ፋሽኑ ሆኖ ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ እያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮ ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም፣ ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምንቅያት ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ምኖ ነው የሚበላው ቂጣ ነው እኮ ግን፣ ምንም ሰላጣ ምናምን የተቀባ ቂጣ ነው፣ የሆነ የሆነ ነገር ተጨመረበት ነው። እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ የሚያሳየው እንዲ እኮ ግርም እኮ እኔ ቂጣ ምን ብጨነቀ ብዬ ነው በውድ ምገዛው። ፈልግ ቤት ያስጋግሬ በብረት ምጣድ በበርበሬ ያስቀብቻል ብለህ ምን ሽንኩርት ምናምን ከሆነ ከትፌ እጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ እንደ እኮ፣ ግርም ነው የሚያደርገው ሰው ጭንቅላቱ ተለዋጭ መሆኑ የምታዩት ለ ይህ የሰው ልጅ ወረተኛነት ነው እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ትከቱሉታል፣ ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ። ሆ የሆይ ሆይታ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ ሲጀበላት ወዳቸውን ሁሉን ወደ ዱሬ ልይታል። ምዕመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምዕመንሳ ጸዳቂ ነው። ምዕመን የሚጸድቅ ነው የሚያጸድቀውን እየፈለገ የሚሰራ ነው። ምዕመን ደጋፊ አይደለም። ተከታይነትና ምዕመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ አለው፣ መነኩሱ የራሱ ተከታይ አለው፣ ጳጳሱም የራሱ ተከታይ አለው። እንዲያርጉ የሚያደራቸው እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም ከማን ጋር ከእውነት ጋር ነው። ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል የሚለው ቄሱ ሁሉ ተሰብሰው የኢየሩሳሌም ቄሱ ሁሉ ጌታ ሲቸለክር ከእውነት ጋር የቆመ አንድ ሰው ነበር። የምታዩት እሱ ማለት ዮሐንስ፣ ከእውነት ጋር አንድ ሰው ቆሟል። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቆማለን። ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማናት? መቤታችን ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻው ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናተ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀ ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም እግዚአብሔር ከገለጠ እውነት ጋር ብቻችንም ቢሆን መቆም መልመድ አለብ። ይህን በቤተሰብ መሀል እንለማመድ አለው እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዴት እንዴት ይሻለናል። ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም። በክርስቶስ ቤት ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድርም። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው ማመስገን እርምጃስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንደው ሰው ሰው እንኳን መቶ ቢደበድበው የሚጮኸበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም፣ ሀብት ማንም የለውም። ሰው ብቻውን ቆሞ እግዚአብሔር ይመስገን ባይኖረንም ምንም ዘርም ባያፈራ በለስም ባታፈራ በጎችም አንበላም ቢሉ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተወታል። በጎችም አንበላም አሉ። በጎችም ቢጠፉ፣ ከብቶችም ቢጠፉ፣ በለስም ባታፈራ፣ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋጥታችሁ ስለላካችሁልኝ ደግ አደረጋችሁ በመከራዬም ተሳትፋችኋል አለና ምን አለመስላችሁ ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ ያለኝ እንደሚበቃኝ አውቃለሁና ሊቃውንቱ ትርጓሚያቸው ያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው ሃይማኖቱ አለው እግዚአብሔር አለው እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ምንም የለንም ግን ሁሉ አለን ምንም የለንም ሁሉ አለን የሚያውቀን የለም ሁሉ ያውቀን አለ በእግዚአብሔር ግን ታዋቂ ሰዎች አይደለንም በእግዚአብሔር ግን የታወቅን ነን የተናገረው ለዚህ ነው እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠግባችን ክብብ ክብብ ክብብ እንወድሃለን እንወደሻለን፣ ስንበር አይደለም ብቻን ቁሞ እግዚአብሔር ይመስገን ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም